በዓለም ላይ ካሉት ታላላቅ የቴክኖሎጂ ግዙፍ ኩባንያዎች በቀዳሚነት ይጠቀሳሉ። ጉግል እና ማይክሮሶፍት የድረገጾችን ፍለጋ፣ አሉ የተባሉ ሶፍትዌሮችን መፈብረክ፣ ክላውድ ኮምፒውቲንግ እና አርቲፊሻል ኢንቴሊጀንስን የመሳሰሉ የዘመናችን ጥያቄ ፈቺ የሆኑ የቴክኖሎጂ ውጤቶች ላይ ፊት ለፊት ይገኛሉ። በእለት ከእለት ህይወታችን በኮምፒውተራችን ላይ የምንጠቀማቸው ሶፍትዌሮች በእነዚህ ሁለት ተቋማት የተሰሩትን ሁሌም ያካትታሉ። ሁሉም ሰው ማለት በሚቻል መልኩ ጉግልን በቀን አንድ እንኳን ሳይጠቀም አይውልም። አብዛኛው የኮምፒውተር ተጠቃሚ ደግሞ ዊንዶውስ የተባለውን ታዋቂውን የማይክሮሶፍት ስሪት ኦፕሬቲንግ ሲስተም በኮምፒውተሩ ላይ ጭኗል። ሁለቱም ተቋማት በእያንዳንዱ የስራ ሂደት ውስጥ ቀላል የማይባል አስተዋጽኦ ያላቸውን ሶፍትዌሮች ፈብርከዋል። ጥያቄው ግን ከነዚህ ሁለት ተቋማት ማን ይበልጣል ነው? ማን የበለጠ የቴክኖሎጂውን ዓለም ተቆጣጥሮታል? የወደፊቱን የቴክኖሎጂ ጉዞስ የሚቆጣጠረው የትኛው ይሆናል? ሁሉንም አብረን እናያለን። አብራችሁን ቆዩ። እነዚህ ሁለት ተቋማት ዛሬ ያሉበትን ደረጃ ከማነጻጸራችን በፊት ግን አንድ እርምጃ ወደኋላ እንመለስና እንዴት እንደጀመሩ እንመልከት። ማይክሮሶፍት በፈረንጆች አቆጣጠር በ1975 ዓ.ም ቢል ጌትስ እና ፖል አለም በተባሉ ሰዎች የተመሰረተ ሲሆን የተነሳበት ራዕይ ደግሞ ኮምፒውተርን በእያንዳንዱ ሰው ጠረጴዛ ላይ የሚገኝ ቁስ እንዲሆን ለማድረግ ነበር። ታዲያ ከጅምሩ በቴክኖሎጂው ዓለም ቀዳሚ እንዲሆን ያደረጉትን ሁለት ሶፍትዌሮች አስተዋውቆ ነበር፣ ዊንዶውዝ ኦፕሬቲንግ ሲስተም እና ማይክሮሶፍት ኦፊስ። እነዚህ ሶፍትዌሮችም ለቀጣዮቹ አስርት ዓመታት የግል ኮምፒውተሮችን ተቆጣጥረዋል። ጉዞአችንን በመቀጠል ወደፊት 23 ዓመታትን አልፈን ስንሄድ ደግሞ በ1998 ዓመተ ምህረት በፍጥነት ጉግል የተወለደበትን ጊዜ እናገኛለን። ጉግልን ያስተዋወቁን በስታንፈርድ ዩኒቨርሲቲ የሚማሩ ሁለት ላሪ ፔጅ እና ሰርጌ ብሪን የተባሉ ሰዎች ናቸው። ዓላማቸው ደግሞ ዓለም ላይ ያለውን ዲጂታል መረጃ ማደራጀትና ለሁሉም ተደራሽ ማድረግ ነበር። ይህን ለማድረግ ያቀዱት ደግሞ ሰርች ኢንጅን በተባለ ቴክኖሎጂ አማካኝነት ነበር። አሁን ላይ ሁለቱም ተቋማት የሚታወቁባቸው እንዲሁም በሰፊው ጥቅም ላይ የሚውሉት እነዚሁ በቀዳሚነት የሰሯቸው ሶፍትዌሮች ሲሆኑ ዛሬም በቴክኖሎጂው ዘርፍ እግር በእግር እየተወዳደሩ አዳዲስ መፍትሄዎችን እያስተዋወቁ መጓዛቸውን ቀጥለዋል። ታዲያ ማን ከማን ይበልጣል የሚለውን ለማየት ከብዙ አቅጣጫዎች ብዙ ጉዳዮችን ማመዛዘን የሚኖርብን ሲሆን ከፋይናንስ አቅም፣ ከሚያመርቷቸው ምርቶችና ወደፊታቸው ምን ይመስላል ከሚሉ ነገሮች አንጻር ለመረዳት እንሞክራለን። የፋይናንስ አቅምን በተመለከተ ማርኬት ካፒታላይዜሽናቸውን መወዳደር የሚኖርብን ሲሆን፣ ይህም የእያንዳንዱ ኩባንያ አጠቃላይ ዋጋ ማለት ነው። እንደ አውሮፓውያን አቆጣጠር በ2024 የማይክሮሶፍት የገበያ ዋጋ ከ3 ትሪሊዮን ዶላር በላይ ደርሶ የነበረ ሲሆን ይህም በዓለም ላይ ካሉ በጣም ውድ ኩባንያዎች አንዱ አድርጎታል። የጉግል ባለቤት የሆነው ኩባንያ አልፋቤት ደግሞ የገበያ ዋጋው 1.8 ትሪሊዮን ዶላር አካባቢ ነው። ይህም ትልቅ ነው፣ ነገር ግን ከማይክሮሶፍት ጀርባ የሚገኝ ነው። በዚህም ማይክሮሶፍት በማርኬት ካፒታል ቀዳሚውን ስፍራ ይይዛል። ነገር ግን የፋይናንስ አቅም ሁሉም ነገር ነው ማለት አይደለም። ሌላ ውድድር ውስጥ የሚገባው ነገር ቢዝነስ ነው። ማይክሮሶፍት እንዲሁም ጉግል ሰፊ የንግድ ኢምፓየር ገንብተዋል። ነገር ግን ሁለቱም በተለያዩ አካባቢዎች ላይ የበላይነትን ይዘው ይገኛሉ። በሰርች ኢንጂን ዘርፍ ጉግል ቀዳሚ ቦታውን ሲይዝ ከ ዘጠና ፐርሰንት በላይ የሚሆኑ የሰርች ኢንጂን አገልግሎት በጉግል የሚሰጥ ነው። የማይክሮሶፍቱ ቢንግ ምንም እንኳን ጉግልን በሰርች ኢንጂን ዘርፍ ለመገዳደር ጥረት ቢያደርግም በዚህ ዘርፍ ያለው ድርሻ ግን ከአስር በመቶ በታች ነው። በአርቲፊሻል ኢንቴሊጀንሱ ደግሞ ጉግል ጄሚናይ የተባለውን በቀድሞ አጠራሩ ባርድ የሚባለውን ቻትቦት ያስተዋወቀ ሲሆን ማይክሮሶፍት ደግሞ የኦፕንኤአይን ቻት ጂፒቲ በባለቤትነት ይዟል። ታዲያ እንደሚታወቀው ከጉግል ጄሚናይ ይልቅ ቻት ጂፒቲ በተሰራ በጥቂት ጊዜያት ውስጥ ዓለምን ማጥለቅለቅ ችሏል ና በአርቲፊሻል ኢንቴሊጀንስ ዘርፉ ማይክሮሶፍትን ቀዳሚ አድርጎታል ወደ ኦፕሬቲንግ ሲስተም ስንመጣ ደግሞ ማይክሮሶፍት ዊንዶውስ በተባለው ኦፕሬቲንግ ሲስተሙ በአለም ዙሪያ ከሰባ በላይ ኮምፒውተሮችን የሚያንቀሳቀስ ሲሆን የጉግል አንድሮይድ ኦፕሬቲንግ ሲስተም ደግሞ ከሰባ በላይ ስማርትፎኖችን በማንቀሳቀስ የገበያ ድርሻውን ተቆጣጥረዋል ስለዚህ ማይክሮሶፍት በፐርሰናል ኮምፒውተር ዘርፍ ጉግል ደግሞ በስማርትፎኖች ላይ ገበያውን ተቆጣጥረው ይገኛሉ። በክላውድ ኮምፒውቲንግ ማይክሮሶፍት አዙር በተባለው ፕላትፎርም አማካኝነት ከአማዞን ኤደብሊዩ ኤስ ቀጥሎ ሁለተኛው ትልቁ የክላውድ ኮምፒውቲንግ መድረክ ነው። ጉግል ክላውድ በሶስተኛ ደረጃ የሚገኝ ሲሆን ይህ በክላውድ ኮምፒውቲንግ ማይክሮሶፍት ቀዳሚነቱን እንደያዘ ያሳያል። ወደ ፕሮዳክቲቪቲ ሶፍትዌር ወይም በቢሮ ውስጥ እለት ተእለት የምንጠቀማቸው ሶፍትዌሮች ጋር ስንመጣ ደግሞ ማይክሮሶፍት በኦፊስ 365 የጉግል ወርክ ስፔስን ማለትም እንደ ጉግል ዶክስ፣ ድራይቭ እና ሺትስ ያሉ መተግበሪያዎችን ቀድሟቸው ይገኛል። ከእነዚህ እንደምንመለከተው ታዲያ ማይክሮሶፍት ጉግልን እንደ ቢዝነስ ሶፍትዌር፣ ክላውድ ኮምፒውቲንግ እና በመሳሰሉት የመጀመሪያ ደረጃውን ሲወስድ፣ በሰርች ኢንጂን ዘርፉ ደግሞ ጉግል ቀዳሚነቱን ይዞ ይገኛል። ጉግልና ማይክሮሶፍት በብዙ ቦታዎች ብርቱ ተፎካካሪዎች ሲሆኑ ባልተጠበቁ መንገዶችም አንድ ላይ ሲሰሩ እናገኛቸዋለን። የማይክሮሶፍት ኦፊስ መተግበሪያዎች በአንድሮይድ ኦፕሬቲንግ ሲስተም ላይ የሚገኙ ሲሆን ከጉግል ድራይቭ ጋርም ያለ ችግር ይሰራሉ። የጉግል ክሮም ቡክ የተባሉ ፐርሰናል ኮምፒውተሮችም ማይክሮሶፍት 365 የተባለውን የማይክሮሶፍት ፕሮዳክቲቪቲ ሶፍትዌር መጠቀም ይችላሉ። ምንም እንኳን በሰርች ኢንጂን የሚወዳደሩ ቢሆንም ማይክሮሶፍት ግን የጉግል አዲስ አገልግሎቶችን ሁሌም ይጠቀማል። ስለዚህ ምንም እንኳን ለበላይነት እግር በግር የሚፎካከሩ ቢሆንም እርስ በርሳቸውም ግን ተግባብተው መስራትን ይፈልጉታል። ትብብርና ፉክክር አብረው ሲሄዱበት የታየ ልዩ የቴክኖሎጂ ፉክክርም ነው። ታዲያ ዛሬ ጉግልና ማይክሮሶፍት የተለያዩ የኢንዱስትሪ ክፍሎችን የሚቆጣጠሩ ሁለት ግዙፍ የቴክኖሎጂ ኩባንያዎች እንደሆኑ ተመልክተናል። ግን በመጪዎቹ ዓመታት ውስጥ ማን በልጦ ይገኛል ብለው ያስባሉ? ጉግል ወይስ ማይክሮሶፍት? በመልእክት መስጫ ሳጥን ውስጥ አስተያየቱን ያሳውቁን። ወደ ቴክኖሎጂው ዓለም ጠልቀው በመግባት ብዙ እነዚህን የመሳሰሉ መረጃዎችን ለማግኘትም ላይክና ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰባችን ይሁኑ።